አንተና ኢምራን ክርስትና እንዳትቀበሉ የሚያደርጋቸው ነገር ምንድን ነው? እስቲ እሱን በማስረጃ አሳዩን። ኢምራን ጀምርለት። ለምንድን ነው ኢምራን ክርስቲናን የማትቀበለው? አታልቁኝ። ኧረ ማለት እሺ አለ። ግረፈው ግረፈው ግረፈው። እሺ፣ ኦኬ፣ ሁላችሁም ትጠይቃላችሁ። ሰላም አህመድ ኢብራሂም፣ ለምን ክርስትና እንዳልተቀበላችሁ እያንዳንዳችሁ በቃ ሶስት ሶስት ምክንያቶችን ብቻ ገለጹ፣ ሳይበዛ ማለት ነው። እንደ ትልቁ ሊያርጉኝ እና እኔ ሁለት መኪና ላስቀምጥ፣ ሶስት መኪና ላስቀምጥ። እና ትቀጥላለህ፣ በደምብ አዳምጥሺ። ወገናችን ጥያቄው ምንድን ነው? አልሐምዱላ ህወከፋ እስልምናን የማትቀበልበት ምክንያት፣ ክርስትናን ክርስትና የማትቀበልበት ምክንያት ምንድን ነው ነው ያለኝ። መጀመሪያ ክርስትናን የማልቀበልበት ምክንያት የሚመለከው አካል ትክክለኛ አይደለም። የምታመልኩት አካል ትክክለኛ አይደለም። እኔ ኢምራን ሚስተር ኢምራን አእምሮ አለኝ፣ አስባለሁኝ። የፈጠረኝ አእምሮ ተሰጦኛል፣ በደንብ ማሰብ ይችላለሁኝ። አእምሮ እያለኝ ሶስት አምላክ ታመልክ አልችልም። እናንተ ግን ሶስት አምላክ ታመልካላችሁ አብ፣ ወልድ፣ መንፈስ ቅዱስ ብላችሁ ሶስት አምላኮች ታመልከዋላችሁ። ሶስት እንደምታመልኩ ደግሞ ማስረጃ ከፈለክ ላሳየ፣ በራሴ ብቻ እንዳይመስልህ ያው ሶስት ጌቶች እንደምታመልኩ መጽሐፋችሁ ላይ ጽፋችኋል። ምን ብላችሁ ጽፋችኋል? ተመልከቱ፣ እዚህ ጋር የተዛዛቸው ባህሪ አንድ የሆነ ሶስት ጌቶች ናቸው ብላችሁ፣ ሶስት ጌቶች ታመልካላችሁ። እኔ ደግሞ የማመልከው አብርሃም ሳመልከ የነበረውን አምላክ፣ ሙሴ ሳመልከ የነበረውን አምላክ፣ አንድ አምላክ ነው እንጂ የማመልከው ሶስት አምላክ አላመልክም። የመጀመሪያ ፖይንት እሱ ነው። ከቁርአን ደግሞ ያው እኔ ሙስሊም ከበ ተመከተ አምላካችን እንደዚህ ላይ በቁርአን ላይ ያው በል እርሱ አላህ አንድ ነው አለ። በል እርሱ አላህ አንድ ነው አለ። አምላክ አንድ ነው አለ። እኔ የፈጠረኝ አንድ አምላክ ነኝ። የፈጠረኝን አንድ አምላክ ትቼ ሂጄ አንተን ማክ ሶስት አምላክ አላመልክም። እሺ ወገናችን ግን እዚህ ጋር ቁርአን ይመክርሃል፣ አንተን ቁርአን ይመክርሃል። ተመከተ ምክሩን ይሄ ነው አምላካችን እንደዚህ ይላል። እናንተ የመጽሐፉ ሰዎች አንተን ነው። እሺ በደምብ አዳምጥ። በሃይማኖታችሁ ወሰን አትለፉ፣ በአላህ ላይ እውነት እንጂ አትናገሩ። ካህ ተመከ እዚህ እንደሚል አማልክ ሶስት ናቸው አትበሉ። ሶስት አምላክ አታምልኩ። ሶስት አምላክ አታምልክ። ይሄን አታምልክሽ። ወገናችን አላህ አንድ አምላክ ብቻ ነው አለ። ስለዚህ ማምለክ ያለብህ ወገናችን አንድ አምላክ ብቻ ነው። ስለዚህ የመጀመሪያ ምክንያት ይሄ ምንድነው? እናንተ ሶስት አምላክ የምታመልኩት እኔ ደግሞ ሶስት አምላክ ላመልክ አእምሮዬም አይቀበለውም። ሶስት አምላክም አይኖርም። መጽሐፍ ቅዱሳችሁ ራሱ የሚናገረው ዘዳግም ላይ ሺማ እስራኤል አዶና ኤሎ ኸይኑ አዶና ይኸዳል እስራኤል ሆይ ስም አምላካችን ያህዌ አንድ ነው አለ ስለዚህ የማመልከው አንድ አምላክ ነው ይሄ ግልጽ ነው ወገናችን እሺ ሁለተኛ ደግሞ ሁለተኛ ደግሞ እምነታችሁን የመሰረታችሁበት መጽሐፍ እምነታችሁን የመሰረታችሁበት ይሄ መጽሐፍ ቅዱስ ትክክለኛ መጽሐፍ አይደለም ይሄ መጽሐፍ ይሄ መጽሐፍ ትክክለኛ መጽሐፍ አይደለም ስለዚህ እናንተ እምነታችሁ የመሰረታችሁበት መጽሐፍ ትክክል ካልሆነ እምነቱ ራሱ ትርጉም አይኖርም ለምን መጽሐፉ አንደኛ በውስጡ የባለጌ ነገር ነው የያዘው። አውዙ ቢላ በረመዳን እሱን ነገር ማንበብ አልፈልግም ይቅርብኝ። ዝም እናንተ መጽሐፍ ውስጥ ያለው ስለዚህ ይሄ መጽሐፍ እኔ መጽሐፍ የአምላክ ቃል ብዬ ልቀበለው አልችልም። የባለጌ ቃል እየያዘ ሲቀጥል አምላክን እየተሳደበ አምላክን እየተሳደበ እኔ አምላክ ቃል ያው መጽሐፍ ቅዱስ ትክክለኛ መጽሐፍ አይደለም። በውስጡ የያዘው የበልግና ነገሮችንና አምላክን ይሳደባል የሚለው የነበረ ቆም ነው የብልግና ነገር እንደያዘ ብዙ ማስረጃዎች አሉ ግን አንዱን አሳይቻችኋል ዝም ብዬ አላነበብኩት በረመዛን ስለሆነ እንደዚህ አድርጌ አሳይቻችኋል ቅድም ካስታወሳቸው የብልግና ነገር ነው በውስጡ የያዘው ማለት ነው አንደኛ ሁለተኛ ደግሞ አምላክን ይሰድበዋል

በዚያን ጊዜ ባሌ ብለሽ ሴቶችን እንደ ባል ይፈልጋል፣ ባል እንዲሉት ማለት ነው። ይሄ እንግዲህ አምላክ ባል አይችልም፣ ሴቶችን ባሌ ብላቸው የሚል አምላክ ማለት ነው። ሲቀጥል እዚህ ላይ ትንቢት ኤርሚያስ ላይ እንደዚህ ይላል። ትንቢት ኤርሚያስ ምዕራፍ 31 ላይ ክርስቲያን ወገኖቻችን ይህን ዘት አምላክ አላመልክም። ሲቀጥል ነቢያቶቹ ራሱ አታላል የላከውን ነቢይ የሚያታል ነው መጽሐፉ እንደሚናገረው ከሆነ ማለት ነው። ትንቢተ ህዝቅኤል ምዕራፍ አስራ አራት ቁጥር ዘጠኝ እንደዚህ ይላል፣ ነቢዩ ቢታለ ቃልን ቢናገር ያንን ነቢይ አታልልኩት እኔ እግዚአብሔር ነኝ አለ። ከዛ ደግሞ እግዚአብሔር ካታተልኩት ተመልክቱም እንደሚያደርግ እጄንም በእርሱ ላይ ዘረጋለሁኝ፣ ከህዝብ መካከል አጠፋዋለሁኝ አለ። ነቢያትን የሚያታል አምላክ ሲፈልግ፣ እንደ እድጉዝ የሚጮህ አምላክ ነቀዝ የሚባል አምላክ፣ ባልና ሚስት የሚጫወት አምላክ። ይሄ አምላክ አምላክ ብያ አለዩ፣ ግን የማስበው ምንድን ይሄ መጽሐፍ እሱ ላይ ዋሽቷል፣ አምላክ ላይ ዋሽቷል ነው። ይሄ መጽሐፍ ክርስቲያን ሰዎች የሚመሩበት መጽሐፍ አምላክን ይሰድበዋል ነው፣ ነቢያትንም ደግሞ ይሰድባቸዋል። ምሳሌ ተመክተው፣ ኑህ አለ፣ በእስልምና የተከበረ ነብይ አለ ኑህ አይደለ? ተመክተው ስለ ኑህ ምን እንደሚል ኦሪት ዘፍጥረት ምዕራፍ ዘጠኝ ላይ ኖህም ገበሬ መሆን ጀመረ፣ ወይንም ተከለ፣ ከወይን ጠጁም ጠጣና ሰከረ፣ በድንኳኑም ውስጥ ራቁቱን ሆነ ይላል። ሰከረና ራቁቱን ሆነ ይላል። አስባቸው ነቢያትን ይሳደባል። ሲቀጥል ደግሞ እርስ በእርሱ አይስማማም። ተመከሩ። እዚህ ጋር አንድ መጽሐፍ ቅዱስ አለኝ፣ ሁለተኛ አለ፣ ሶስተኛ አለ፣ እዚህ ጋርም አራተኛ፣ አምስተኛ ነው እዚህ ጋር ተመከሩ። እነዚህ አምስቱም አይስማሙ፣ አምስቱም አይስማሙ፣ ማጀማ አምስቱም እርስ በእርሳቸው ይጋጫሉ። ስለዚህ አሁን እኔም ክርስትና ልቀበል ሳስብ የትኛው መጽሐፍ ልከተ የትኛው መጽሐፍ ነው እርስ በእርሳችሁ እየተባላችሁ እርስ መጽሐፋቸው እርስ በእርሱ እየተጋጨ የትኛው ትክክለኛ? ጴንጤው መጥቶ የኔ መጽሐፍ ነው ትክክል ይላል። ኦርቶዶክሱ መጥቶ የኔ መጽሐፍ ትክክል ትክክል ይላል። ካቶሊኩም መጥቶ እንደዛ፣ እርስ በርሳቸው አምስት መጽሐፍ ነው ከዛ በላይ ያለ ብዙ መጽሐፎች ነው ያሉት። እኔ ግን በራሴ አምስት መጽሐፍ አለኝ አስማምም፣ እርስ በርሳቸው ከፈለጋችሁ ደግሞ የሚጋጩበት እንሽ ወንድሞች ደግሞ በሰፊው ያሳያችኋል። ስለዚህ መጽሐፉ እርስ በርሱ ይጋጫል፣ አምላክን ይሳደባል፣ ነቢያትን ያንቋሻል፣ እንዲሁም ደግሞ ጸሐፊዎቹ ራሱ አይታወቅም። ይሄ ሶስት ነው ፖይንት። ይሄ ነው የመጨረሻ ፖይንት። ለምን ሻላ አጠራርጌ ላቆመው የመጨረሻ ፖይንት ደግሞ ምንድነው? ኢየሱስ ላይ ነው የመጨረሻ ፖይንት ክርስቲያን ወገኖቻችን የማርያም ልጅ ኢየሱስ፣ አይሁዳዊ የሆነውን ኢየሱስ አይሁዳዊ ነው፣ እስራኤላዊ ነው ኢየሱስ። ክርስቲያን ወገኖቻችን እስራኤላዊ የሆነውን ኢየሱስ ያመልኩታል። እስራኤላዊ ግለሰብ ያመልካሉ፣ አይሁዳዊ ያመልካሉ ክርስቲያኖች። ኦኬ አይሁዳዊ ክርስቲያን ሰውን ያመልካሉ ክርስቲያን ወገኖቻችን። እኔ ደግሞ ኢምራን ነኝ፣ አምሮ አለኝ። እዚህ ጋር ያሉ ሰዎች በሙሉ አምሮ አላቸው። አምሮ ይያለም ቢላሃ አለኩም እንዴ ቢይነ ወንድ ልጅ ከእስልምና ወጥቼ፣ ከእስልምና ከእስልምና ወጥቼ ህጄ ወንድ ልጅ የማመልከው አስቡት እስቲ እዚህ ጋር ያላችሁ ሙስሊሞች አስቡት፣ ከእስልምና ወጣችሁ ሄዳችሁ ወንድ ልጅ እንደናንተ ያለ እንደናንተ ወንድ ልጅ፣ በቃ ከናንተ በምንም የማይለይ ወንድ ልጅ ስታመልኩ፣ ወንድ ልጅ ክርስቲያን ወገኖቻችን። ስለዚህ እኔ አእምሮ አለኝ። ይህ እንደ ምንም ለምን እንደሻ ባህ አትከረባበቱም። ይሄ ወንድ ልጅ ያ መልከው በእድሜ ይበልጠኛል። በእድሜ ሱ 30 አመቱ ነው። ይሳደግ ወደ ሰማይ 30 አመቱ ነበረ። 30 አመት የሆነውን ኢየሱስ መጽሐፍ ቅዱስ፣ ባሪያ የሚለውን ትምህርት ኢሳያስ ላይ እንዲሁም ነብይ ነኝ ያለውን ኢየሱስ እኔ አላመልከውም። አምላኪ አምላኬ እያለ ሲያለቅስ የነበረውን ኢየሱስ አላመልከው። ማስረጃ ሁሉም አለ። ከፈለጋችሁ ወይ እያሳየኋችሁ ዝም ብዬ በሐሳቡ ነግራችኋለሁ። ኢየሱስ አምላኬ አምላኬ እያለ አምላኩን ነበር የሚያመልከው። እኔ አምላክ አይደለሁም አለ። ቸራት በሉኝ ቸሩ አንድ አምላክ ብቻ ነው አለ። አምላክ አለኝ አለ። ሰገደ፣ ጸለየ። ይሄን ሁላ አድርጎ እኔ ደግሞ እሱን አመልከዋለሁ። አስቡት ግን ትክክለኛ የመቶት የምታደርጉ ነበረ እናንተ የዛን ሁ እናንተ ትክክለኛ መሆን ብትፈልጉ ኢየሱስ ሲያመልክ የነበረውን አምላክ ብታመልኩ ትክክለኛ ነበራችሁ። ኢየሱስ እየሰገደ አበቀ ኢየሱስ ከበደው ከአቅሞ በላይ ስለሆነ ምን አደረገ? እየሰገደ ጌታ ይሆ እርዳኝ አለ። እሱን አምላክ ብታመልኩ ትክክል ነበራችሁ። ግን እናንተ ምን አደረጋችሁ? ያንን ደካማ የሆነውን ሴት ማህፀውን ዘጠኝ ወር ተቀምጦ የነበረውን ከዛ በኋላ ተወልዶ የተገረዘውን እንደኛ ፊደል ቆጥሮ ያደገውን ኢየሱስ ታመልካላችሁ። እኔ ደግሞ ኢምራን አምሮ ስላለኝ ሄጄ ወንድ ልጅ አላመልክም። ወንድ ልጅ የሚያመክሰው ጤነኛ አይመስለኝም። ስቡት እንደኔ አለ እንደኔ የሆነ ወንድጅ በምን አምላክ ነው የምናመልከው? ራሴ ነብይ ነኝ አለ። ነብይ ተመከቱ ማቴዎስ ላይ ወደ ተመከቱ ማቴዎስ ላይ ወደ ተናገረ እዚህ ጋር ኢየሱስ ነብይ ከገዛ አገሩና ከገዛ ቤቱ በቀር አይከበርም አላቸው። ነብይ ነኝ አለ። እንዲሁም ደግሞ ከራሴ መናገር አልችልም ማለት ያው ተመከቱ። እዚህ ጋር እኔ ከራሴ መናገር አንዳችን ልናገር አልችልም ማለት ያው ቁላዛው ካንዳችሁ እሱንም ያው የዮሐንስ ወንጌል እኔ ከራሴ አልተናገርኩም ነገር ግን የላከኝ አብ እርሱ የምለውንና የምናገረውን ትዕዛዝ ሰጠኝ አለ። ከራሱ ራሱ መናገር አይችልም፣ ደካማ የሆነ አካል። ስለዚህ ምራ አላመልክም ነው። በጣም ብዙ ምክንያቶች አሉ። በጣም ብዙ ምክንያቶች አሉ። ግን እዚህ ጋር ባወራ ይነጋል። ክርስትና ውሸት የሆነበት ማለት ነው ሶስት ምክንያቶች አሉ። ኢንሻአላህ ለወንድ